የብዙ ሰዎች ጥረት ነው። ብዙ ሰው የደከመበት፣ ብዙ ወንድሞቻችን የደከሙበት፣ ብዙ ኢትዮጵያውያን፣ ብዙ ኤርትራውያን የደከሙበት ነውና ፈጣሪ መስገን እጅግ እናመሰግናለን። ፕሮግራም እንግዲህ ደግሞ ተከታተሉና፣ አረፍ ብለን አንዳንድ ቆይታዎች እናደርጋለን። ንጉስ ደግሞ ይሄ የሚያምር ስርቅርቅ ደምሶን ሁሉም እያለ በሚገርም ሁኔታ አዴ በደንብ ነው የሚዳረው። እንግዲህ ደዛ ለወቅ ለማረግ ያውቃው ትልቅ ተስፋ አለን፣ ትልቅ ክብር አለን ለአንተ በርታለን ለማለት ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ቤተሰብን ለእልታ ለልታ ወልታ በጣም ያስፈልገን ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ ከደራየ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ዛሬ እንግዲህ በውቢቷ ራያ አላማጣ ነው የምገኘው። ራያ አላማጣ ኢትዮጵያ ሆቴል ነው የምገኘውና የተገኘውበት ዋነኛ ምክንያት ከዚህ በፊት እንግዲህ በልብ ሕመም የምናውቀው ወንድማችን አስምሮም ዝናቡ እዚሁ ነበር ፕሮግራሙን የሰራ ነው ለመጀመሪያ ጊዜ ማለት ነው። ይህን ፕሮግራም እንግዲ ይህን ቪዲዮ የሰራ ነው። እኔና ወንድማችን እምንወደው የምናከብረው አርቲስት መላኩ ንጉስ፣ እንደዚሁም ደግሞ መስፍኔ የካሜራ ባለሙያው በጋራ በመሆን ነበር የሰራ ነውና ዛሬ እነሆ እንግዲህ ሁሉም ነገር አልፎ ደጋግ ኢትዮጵያውያን ኤርትራውያን ሳይቀሩ በዚህ ልጅ መዋለ ነዋይ አፍስሰው ርብርብ አድርገው አግዘው አይደፈርም የተባለው ስድስት ሚሊዮን ብር አዋጥተው ከውጭ ሀገር ሄዶ ታክሞ በሰላም በጤና ይሄው እንግዲህ ራያን ለማታ ሊገባ ትንሽ ደቂቃዎች ነው የቀሩትና እሱን በጉጉት እየተከታተል ነው የምንገኘው በዚህ ፕሮግራም ላይ እንግዲህ ዛሬ እንደምታዩትኝ ወንድማችን አርቲስት መላኩ ንጉስ የምንወደው የምናከብረው አምባሳደር መስሪያ መታ ዋነኛ ምክንያት እንግዲህ ሚስጥሩን ከሱ ሰማለን እንኳን ደስ አለን በቅድሚያ ጓደኛ ጓደኛዬ ወንድሜ ከድሬ እንኳን አብሮ ደስ አለን በእውነት አንተ ክብር የሚገባ ወንድሜ ቆቦ መጥተ ባለፈው ጊዜ ለዚህ ልጅ ብዙ ለክ በጣም በጣም ትልቅ አስተዋጽኦ አድርጋል እና ብዙ ኢትዮጵያውያንም ምስጋና ይገባቸዋል። በተለይ በተለይ እናቲቱ በጣም ተሳዝነው ያለቀሰችው እልቅሶ አይታል። ብዙ ወንድሞች በጣም አዝነዋል። ስለዚህ አሁን ደግሞ ያው በያብር አይሞላም ብለን ብዙ ብዙ በቃ ተስፋ ቆርጠን የነበረው ብዙ ኢትዮጵያውያን አሁን ተረባረው ያብር ሞልቶ ሄዶ ደግሞ ህክምና ህክምናውን አድርጎ በሰላም መጥቷል እና አሁን አቀባበል ልናደርግ ነው። ተመስገና እናቴ ተወው ግን በጣም አለቀሰች። ደስታ ያስለቅሳል ማለት ነው። በጣም በጣም በጣም አሁን ላይ ደውለህላት ነው እያየሁ ነበረ። በጣም እያለቀሰች ነበር። በእውነት ውስጥ የተነክቶ ነው። ከልቤ ነው ደሞ አዝኛ የነበረው። ፈጣሪ ይመስገን። ያ ሁሉ ያ ሁሉ ስቃይ አልፎ አሁን ብዙ ኢትዮጵያውያን ያንን ያነሳልን፣ ብዙ ወንድሞቻችን ለዚህ ላይ ብዙ አስተዋጽኦ አድርገዋል። ስለዚህ የብዙ አስተዋጽኦ ትግል ዛሬ ፍሬ አፍርቷልና ፈጣሪ ይመስገን። አዎ ይህ ወንድማችን በነገራችን ላይ ውድ ተመልካቾቻችን አሰምሮም ዝናቡ በነገራችን ላይ የኢትዮጵያውያን እንደዚሁም ደግሞ የኤርትራውያን የሀገር ልጅ ነው ብንል የሚያጠራጥር ነገር አለ። የሀገር ልጅ ነው። በሚገርም ሁኔታ እንደ አዲስ እንደተወለደ ተደርጎ ነው እንግዲህ እሱም የሚወስደው እኛ የምንወስደው እናቱ የምትወስደው እንደ አዲስ ልጅም ወልዳችሁልኛል ነው ያለችው። እና እከሌ እከሌ ብለን ዘርዝረን ማንዘርቃችሁ ደጋግ ኢትዮጵያውያን፣ በዚህ ወንድማችን ያዘናችሁ፣ የተጨነቃችሁ፣ ገንዘባችሁንም ለሕክምና እንዲያገለግል አስተዋጽኦ ያደረጋችሁ በሙሉ ያሳሰባችሁት ነገር በሙሉ ያው ይሳካላችሁ። 2018 ከፍላችሁ ይሁን። በቃ ትክክል። በቃ እሱ ነው እንግዲህ ትክክል። ፈጣሪ መስገን። አሁንም ይሄ ይሄ አንልም፣ የብዙ ሰዎች ትግል፣ ብዙ ኢትዮጵያውያን፣ ብዙ ወንድሞቻችን፣ እህቶች፣ ወንድሞች የተደረገው ርብርብ ለዚህ ላይ ትልቅ አስተዋጽኦ ተደርጎ አሁን ህክምናውን ጨርሶ፣ ስለዚህ ስልክም እየተደወለ ይመስለኛል እንግዲህ እነሱ ናቸው ብንቀበል ይሻላል። በቃ አብረን እንቀበል፣ እንግዲህ ምን እንደሚመስል ደጋግ ኢትዮጵያውያን ሸር እያደረጋችሁ አጠቃላይ ኢትዮጵያውያን ቀርቶ ኤርትራውያን ጋር እንዲደርስና ይሄ ዜና የሁላችንም እንኳን ደህና መጣ እንኳን ደዚህ ባካ እንኳን ደህና መጣ እንኳን ደህና መጣ። እንግዲህ ወድና የተከበራችሁ ቤተሰብ ጋር ሊገናኝ ነው ወንድማችን በቀልታ። እንግዲህ አሰምሮም ቤተሰቦቹ ጋር በሰላም ሊገናኝ ነው። እጅግ በጣም ደስ የሚል ስሜት ነው ለመናገር እጅግ በጣም ደስ የሚል እውነት ለመናገር እንግዲህ ይህ ወንድማችን በእንደዚህ አይነት ሁኔታ እንግዲህ ቤተሰብ ጋር እየተገናኘ ነው የሚገኘው። እጅግ በጣም እጅግ በጣም እንግዲህ ቤተሰብ በእንደዚህ አይነት ሁኔታ አይቻለም የተባለው ነገር ተችሎ እያየን ነው። እንግዲህ ወንድማችን ስድስት ሚሊዮን ብር ተውጣጥቶለኝ ከሀገሮች ወጥቶ ታክሞ ይሄው እንግዲህ ለዚህ ነው። በጣም በጣም ደስ ይላል። በጣም ደስ ይላል። እናመሰግናለን። አዎ ሞራል ያስፈልጋል።

እንግዲህ ያው እንግዲህ አይቻልም የተባለው ነገር ተችሏል። እንግዲህ ፈጣሪ ሲፈቅድ ሁሉም ነገር ይሆናልና ወንድማችን ያው ስለመጣ በጣም ደስ ብሎናል፣ በሰላም ታክመ ስለመጣ እውነት የተናገርከው ንግግር አጥንት የሚሰብር ነበረ። በድጋሚ ድል ጽቁ ነው ያልከውና፣ በድጋሚ ደግሞ ፈጣሪ ፓውሎስ ይሰራገኝ። በጣም ደስ ብሎናል። በጣም በጣም በጣም ውድ ላይ የተከበራችሁ ኢትዮጵያውያን፣ እንደዚሁም ኤርትራውያን ይህን የመሰለ ፕሮግራም ይዘን የቀረብ ነው። እንግዲህ ወንድማችን አሰምሮም ዝናቡ የስድስት ሚሊዮን ብር ጥያቄ ተጠይቆ የልብ ሕመም ነበረበትና አጠቃላይ ኢትዮጵያውያን አልፎም ደግሞ እንደዚሁ ኤርትራውያን ትብብር በማድረጋቸው ይህ ወንድማችን እንግዲህ ከነበረበት ችግር አገግሞ ከውጭ ሀገር ሄዶ ታክሞ መጥቶ ይኸው ዛሬ እንግዲህ በወዳጅ ዘመድ በቤተሰብ የእልርታ ፕሮግራም ነው እና እያካሄድ ነው ያለ ነው። መልካም አቀባበል አድርገናል። ለዚህ አቀባበል ደግሞ በእርግጠኝነት በአካል እኛ ጋር ያልተገኛችሁ አጠቃላይ ኢትዮጵያውያን ኤርትራውያን በጉጉት እየጠበቃችሁን እንደሆነ ይገባናል። በዚህ በወንድማ ሰዎቻችን ዙሪያ ሁላችሁም ርብርብ ያደረጋችሁ እከሌ ከሌ ብለን በዝርዝር ሰለማን ዘርጋችሁ ማለት ነው። በወንድማችን ያዘናችሁ የተከዛችሁ፣ እንደዚህም ደግሞ ገንዘባችሁን ለወንድማችን አስተዋጽኦ ላደረጋችሁ በሙሉ 2018 የናንተ ጊዜ የናንተ ቀን እንዲሆንና ያሰባችሁት ነገር በሙሉ የሚሳካላችሁ እንዲሆን እየተመኘሁኝ ይሄን የመሰለ ፕሮግራም በጉጉት እየጠበቃችሁ እንደሆነ ይታወቃ ሁላችሁም ሸርሸር ያደረጋችሁ ፕሮግራሙን አጠቃላይ ኢትዮጵያውያን እንዲደሰቱበት እነሆ ለማለት ወዳለው እጅግ በጣም ወዳቸዋለሁ፣ አከብራቸዋለሁ። የተከበራችሁ እና የተወደዳችሁ ኢትዮጵያውያን እንደዚሁም ኤርትራውያን፣ ከዚህ በፊት የምናውቀው እንግዲህ ወንድማችን አሰምሮም ዝናቡ በደህና በሰላም እንግዲህ ለሀገሩ በቅቶ አሁን ላይ በቀጥታ ራያ አላማጣ ኢትዮጵያ ሆቴል እንገኛለን። ሞራል የለም እንግዲህ በምታዩት መልኩ ወዳጅ ቤተሰብ አጠቃላይ እንግዲህ ደስታውን እየገለጸ ነው ያለው እውነት ለመናገር ብዙ ኢትዮጵያውያን ኤርትራውያን ይህ ፕሮግራም በጉጉት ይጠብቁታል። እነው እንግዲህ የፕሮግራም ደግሞ ለሁሉም ሰው ተደራሽ እንዲሆን ሸር እያደረጋችሁ በሀዘናችን ብቻ ሳይሆን እንደዚህ በደስታችንም ከጎናችን እንዲትሆኑ በአክብሮት እንጠይቃለን። እንግዲህ እንኳን ደህና መጣችሁ ለማለት ወዳለሁ። እንኳን ደህና ቆያችሁ። አዎ፣ እንኳን ደህና መጣችሁ። አዎ፣ እንግዲህ እውነት ለመናገር አንዳንዴ ከጥሩ ቤተሰብ ተወለዱ የሚባለው በምክንያት ነውና እንግዲህ እዚህ የምናየው አጎቱ ደከመኝ ሰለችኝ ሳይል ከመጀመሪያ አንስቶ እስከ መጨረሻ ድረስ አገር ውጭ ድረስ እስከመሄድ እስከ ማሳከም የእሱን ቤቱን ንብረቱን ልጆቹን ሁሉ ነገሩን ትቶ ለእህቱ ልጅ ትልቅ አስተዋጽኦ፣ ትልቅ መስዋዕትነት ከፍሏል እና አንተ ያው ለዚህ ፕሮግራም ጀግናችን ነህ ብዬ ነው የምጀምረው። እና መጀመሪያ ስንሰራ ጀምሮ የነበረው ፕሮግራም እውነት ለመናገር እንባህ ራሱ እጅግ በጣም የሚያሳዝን ነበረ ከአጎት ሳይሆን ከወላጅ እናት ወይም አባት የሚወጣ እንባ እውነተኛ እንባ ነው የነበረውና ስሜቱ ሰሚቱ እንደዛ ነው የነበረው። እንደው እስኪ እንደው እንኳን ደህና መጣችሁ ብለን እንደው ሁኔታው እንዴት ነበር? ምንስ የምትለን ነገር አለ? ለኢትዮጵያውያን፣ ለኤርትራውያን፣ ለወንድማችን ከጎኑ ለነበሩ ምን የምትለን ነገር አለ? እሺ፣ እኔ በመጀመሪያ ያው ለመላ ኢትዮጵያውያንና ኤርትራውያን ሰላምታዬን አቀርባለሁ። እንዴት ናችሁ? ሰላም ናችሁ? እያልኩኝ ያው እኔ ከዚህ በፊት ስናለቅሰው የነበረው እናንተን እንግዲ በጸሎታችሁና እና በገንዘባችሁ ስታክዙን የነበረው እንግዲህ ው ይህ ልጅ ድኖ በሰላም ተመልሰን ራያ ለመጥተናል ማለት ነው። እንኳን ለነከድርም ለነመልም፣ ሁሉም ቤተሰብ እንኳን ናቆያችን እያልኩ ነው ያለው። በእውነት በጣም እኔ እንዴት አድርጌ ያመስል እንደምገልጸው አልጨርሰውም። ይሄ ልጅ እንደ አዲስ ወልዳችሁ እንደሰጣችሁ ነው የምንቆጥረው፣ እኔ ማለት ነው። ከእግዚአብሔር ቤታችሁ ናችሁ። በገንዘባችሁና በጸሎታችሁ እያገዛችሁ የነበራችሁ እኔ እጅግ አድርጌ በጣም ነው የማመሰግነው። እግዚአብሔር ውለታዊ ክፈልልኝ የምለው እንግዲህ። ይህን ልጅ ደግሞ እንትን አገግሞ ደግሞ የእናንተ መለክተኛ እንዲሆን ጸሎታችሁ አይለየን እያልኩኝ በጣም አመሰግናለሁ እያልኩኝ እናመሰግናለን፣ እናመሰግናለን። እንግዲህ እዚሁ ላይ በብቸኝነት በሕክምና ቦታው ላይ እየተገኘው አንተ ነበርክና ኦፕሬሽን ወደ ኦፕሬሽን ክላስ ሲገባና እና ከዛ ኦፕሬሽን ከሆነ በኋላ ደግሞ ብዙ ሰዓታትን ቆይቷል ለመንቃት እና የነበረ ስሜት በብቸኝነት እንዴት ነበር? በጣም ከባድ ከባድ ነው። ሀያ አምስት ሰዓት ነው የቆየው ለመንቃት። እንግዲህ ሀያ አምስት ሰዓት ለመንቃት ሀያ አምስት ሰዓት ነው የቆየው በጣም ከባድ ነው የነበረው። እኔ ብቻ ጎጎኔ የሆነ ሰው አልነበረም። አንድ ሀበሻ የለም ያለ እንዳለሁ እንዳወጅ ናቸው ማንም ከጎን የሚሆን ሰው የለም። ከባድ ነበረ፣ ግን እኔ ለኢትዮጵያውያን መጀመሪያ ሰጥቻቸዋለሁ ጸሎት አድርግ ብዬ ፖስት የተደረገው ስለሰጠው እነሱ ነው። በቃ ባሉበት ሆነው ጸሎት እያደረጉልኝ የነበሩ ያው እንግዲህ በሀያ አምስተኛው ሰዓት ነቃልኝ ማለት ነው። እና ያው ከነቃ በኋላ በጣም ተደሰት እና እንደዚሁ ላይ እናቲቱም ጋር በጣም ትገናኙ ነበር። ምክንያቱም እናት አንጀት አይችልምና ከእሷ ጋር የነበራችሁ ቆይታ እስከሚነቃ ድረስ የነበረው ነገር እንዴት ነበር? በጣም ከባድ ነበር። ጨለማ ነበር። በቃ እየደወለች ታለቅሳለች፣ እሷ እኔ እዛው አለቅሳለሁኝ። የእሱ ጭንቅ እንዳይሆን የእሷ ጭንቅ ይብስብኛል። በጣም የደወለች ታለቅሳለች፣ ታዝናለች ምግብ ያው እንግዲህ ሁለት ማን ሶስት ቀን ነው፣ ምግብ እሷም አልበላችም እኔም አልበላሁም የከረም ነው ማለት ነው። እና ያው ዋናው መንቃቱን ነቅቶ ከዛ ደስተኛ ሆነን እና ለአሁን በጣም ተመስገን እያልን ነው። እግዚአብሔር ዋጋ የሚከፈለው የለ እጅግ በጣም እስኪ አሁን የመጨረሻ ሳቅሳቅ እስኪ እናመሰግናለን እጅግ በጣም የሚገርም ነው። እንግዲህ ወደ ወንድማችን አስምሮም ዝናቡ እየመጣሁ ነው። በቀጥታ ወንድማችን አስምሮም ዝናቡ ዛሬ ፈንዲሻ ሆናል። በቃ በጣም ነው እየሳኪ ያለ። እንግዲህ እንኳን ለዚህ አበቃ። በመጀመሪያ እንኳን ለሀገርህ ለራያ አለማጣ በሰላም ገባ፣ በሰላም መጣ ለማለት ወዳለሁ። እንግዲህ መጀመሪያ ላይ የነበረው ፕሮግራም ይታወስ ነውና እንደው እንዴት ነበረ? በተለይ ደግሞ እንግዲህ ምስጋና መስጠት የምትፈልገው አንዳንድ ሀሳቦች ሐሳቦች እንቀጥላለንና መጀመሪያ ላይ እስኪ ከምስጋና ጀምር። ምስጋና የምሰጠው አንድ ነገር ቢኖር ኢትዮጵያዊና ኤርትራዊ ያላችሁ ወገኖች በጣም በጣም በጣም አመሰግናለሁ። እኔ ማለት በእርግጥ እኔ እድናለሁ ብዬ አላሰብኩም ነበር። ተስፋ ተስፋ ቆርጬ ብርን አይጠራቅምም ብዬ ነበር አስቤ ነበር። ግን በእናንተ ኃይል እዚህ ላይ ደረስኩ። በጣም አመሰግናለሁ። ምስጋና በጣም ያስፈልጋል። ዋው፣ እጅግ በጣም እጅግ በጣም በነገራችን ላይ መጀመሪያ ላይ እንግዲህ ወንድማችን አርቲስት መላኩ ንጉስ፣ ታስታውሳለህ እና የነበረው ነገር ምንድን ነው? እንዴት ለእኔ ሲሆን ሁሉም ሰው ፊቱን አዞረብኝ እና ብዙ ሰዎች ብዙ ቲክታከሮች ብዙ ባለሙያዎች እየሞከሩ እንዴት አይሳካልኝም ኢትዮጵያውያን የላችሁም እንዴ ብሎ ጥሪ ያቀርቡ ነበርና ከቶም ተስፋ በመቁረጥ ምን እኔ የሞቴን ዜና እየተከታተል ምን መኖርስ ያስፈልጋል የሚል አይነት ሐሳብ ነበር በጣም ሁላችንም የተጎዳንበት ንግግር የተናገረውና ያው ሁኔታ ተናግረግ እንደዚህ ተአምራዊ ስራ ሲሰራ እንደው ለፈጣሪ ፈጣሪ ምን ይሳነዋል ነውና እስኪ እንደው በመተረው ደግሞ እንግዲህ ፈጣሪ ተአምር ፈጥሯል። ለፈጣሪ እንደው ለፈጣሪ ማይመስል ፈጣሪ እናመሰግናለን። በዛ በጣም ማመስገን እንፈልገው ደግሞ እንደዚህ ለየት አድርጌ ማለት ነው ወንድማችን ከድራያ ወንድማችን እንግዲህ መልአኩ ንጉሥ ደከመን ሰለቸን ብርድ መታኝ ሳትሉ ሌሊት እንቅልፍ መጣብኝ ሳትሉ ውጭ ብላችሁ እያደራችሁ የነበራችሁት በእውነት እጅግ እስከ መላ ቤተሰባችሁ እንግዲህ እድሜና ጤና ይስጥልኝ። ለምለው አሜን አሜን። ከዛም በመቀጠል ያው እነ ኑራዲስ ሁሉም በቃ ሁላቸውም ያላችሁ እዚህ በጣም የተባበራችሁ እና በጣም ምስጋና የማቀርቡ በጣም አመሰግናለሁ። እጅጋግል እናመሰግናለን። ቀዶ ጥገናው ላይ ልታደርግ ስትገባ የተሰማ ስሜት የነበረው ፍራቻ፣ ከዛ በመቀጠል ደግሞ እንግዲህ ከሀያ አምስት ሰዓት በኋላ ነው አይደለ ያልከኝ? ከሀያ አምስት ሰዓት በኋላ ነቅተ ንግግር ማድረግ ስትጀምር የነበረው ሁለቱን ነች ስሜቱን ነገር ስሜቱን ስገባ መጀመሪያ እኔ ምንም አልመስለኝም፣ ማለት ከዚህ ወስኛ ተስፋ የቆረጠ ሰው ምንም አይመስለውም። ግን ለነሱ ሲል ማለት እሱን እያለቀሰ ነበር ነው የገባው፣ አስታውሳለሁ። እሱን እያለቀሰ እኔ ገብቻለሁ። እርግጥ እኔ ብገብቼ ግን 25 ሰዓት ቆየሁ። ስነቃ ነው ወቃ የደስታ ብዛት እራሱን አልክሻለሁ እዛ ዶክተሮች ነው አታልቅስ እያሉ አልቅሻለሁ። እኔ ቃለሁል መሰለህም ነበር እኔ እድናለሁ ብዬ አላሰብኩትም። እድናለሁ ብዬ አላሰብኩትም። ጭራሽ ተስፋ ቆርጬ ነበር። እድናለሁ ብዬ አላሰብኩትም። አሁን ላይ ያለ ስሜት አሁንማ በጣም ደስታ ነው አደ ዳልኩኝ እኮ እጅግ በጣም ደስ ይላል። አሁን ለመናገር ይሄ ፍልቅልቅ የሆነ ፈገግታ፣ ይህ አንደበትህ በድጋሚ ድል ስለተሰጠው በጣም ደስ ብሎኛል። ከአሁን በኋላ በነገራችን ላይ እዚሁ ላይ መናገር የምፈልገው ወንድማችን አርቲስት መላኩ ንጉስ አለ፣ እኔም አለው ሌሎች ኢትዮጵያውያንም አሉ። ከአሁን በኋላ የሶሻል ሚዲያ ተጽዕኖ ፈጣሪ እንደሚሆን እናምናለን። አሁን ላይ የቲክቶክ ፕላትፎርምም የዩቲዩብ ፕላትፎርምም ይኖርህና ራስከን ቀን ከዛሬ ጀምሮ ትጀምራለህ እና ተወስናለ። ይህን ለማለት የወደድኩት እንግዲህ እንደ ሶሻል ሚዲያ ባለሙያ አሁን ላይ ቴክኖሎጂው አቋራጭ መንገድ እሱ ስለሆነ ሁላችሁም ኢትዮጵያውያን እንድትተባበሩትኝ ተኝ እንግዲህ ይሄን በማድረግ እኔና መላኩ ንጉስ ያው ዩቲዩብ በመክፈት ቲክቶክ አካውንት በመክፈት እንተባበረዋለን። አሪ ለምን እኮ ጨምርበት ጨምርበት። ፈጣሪ ይመስገን፣ የብዙ ሰው እንባ፣ የብዙ ሰው ርብርብ፣ ይህ ትልቅ ያው ታሪክ ተሰርቷል። ይሄ የማይረሳ ታሪክ ነውና ፈጣሪ ለመጀመሪያ ስለፈጣሪ እናመስግን። ከዛ ውጭ ያለው ከፈጣሪ በታች ያለው ደግሞ እኔ ስም አልጠቅስም ያው ብዙ የደከማችሁ ምክንያቱም አንዱ ከተጠቀሰ አንዱ ስለሚቀየም፣ ስለዚህ ምንድን ነው ሁላችሁም እጅግ እናመሰግናለን። የተሳተፋችሁ በሙሉ ወንድሞቻችን፣ እህቶቻችን፣ ኢትዮጵያውያን፣ ኤርትራውያን እጅግ እናመሰግናለን። አክባሪ፣ በነገራችን ላይ እንደ ዋዛ የገለጽኩልህ ይሄ ሶሻል ሚዲያ ተጠቃሚነት እንዳዘነጋ እኔ ሀሳብ ነው የሰጠው። ምክንያቱም አንዳንዴ ምን አለ መሰለህ አሁን ላይ አንተ ለብዙዎች ተምሳሌ መሆን ስለምችል ብዙ ነገር ማስተማር ስለምችል ነገር መንገዱን አሁን ላይ ነገ ዛሬ የሚያስብል ነገር አይደለም። ወደ ሶሻል ሚዲያው መምጣት አለበት። እኛ እናስተዋውቀህና ተፅዕኖ ፈጣሪ ሶሻል ሚዲያ ትልቅ ስራ መሰራ እንደምትሆን እጠብቃለሁ። እጅግ በጣም ደስ ብሎናል። አዎ በጣም ተመስገን። በጣም ደስ ብሎናል ወንድማችን ማለት ነው። አንድ ሀቅ ምናገረው እዚህ ያለ አንድ ሀቅ ምናገረው የብዙ ሰው ውጤት ነው። እኛ እዚህ ቪዲዮ ላይ ስለታየን አይደለም። እኛ እስክሪን ላይ መናገር ነው እኛ ስራ። ስለዚህ ብዙ ሰዎች ደክመዋል፣ ብዙ ሰዎች አልቅሰዋል። እዚህ የሌሉ ሰዎች ማለት እና ክብር ይገባቸዋል። ሞራል ነው። ወንድማችን አርቲስት መላኩ ንጉስ እንደተናገረው አጠቃላይ ከኢትዮጵያውያን አልፎ ኤርትራውያን ሁሉ የተሳተፉበት ይህ ልጅ ሀገር ነው ማለት ይቻላል። ይህ ልጅ የሀገር ውጤት ነውና በሚገርም ሁኔታ ወደፊትም በሶሻል ሚዲያው ትልቅ ተጽዕኖ ፈጣሪ ይሆናል ብዬ ያሰብኩት የሀገር ልጅ ነው። የሀገር አደራ የተሰጠው ነውና ማንም ሰው በቀናነት ሰብስክራይብ ያደርገዋል፣ ፎሎ ያደርገዋል። ትልቅ ተጽዕኖ ፈጣሪ ይሆናል ብለን ሰላመንበት ነውና እንግዲህ አንተ ካሁን በኋላ አገር ነህ፣ የአገር ልጅ ነህ። ከሌ ከሌ ለማለት እናታበል ኢትዮጵያዊ ነህ። እዛ ወራው በመቀጠል ደግሞ እንግዲህ የቤተሰብ ተሰብ የሀገር ይሀገር ኃላፊነት አለብህና ትልቅ ደረጃ እንዲደርስ እንፈልጋለን፣ እንመኛለን። የምንወደው ወደውና የምናከብረው አርቲስት መላኩ ንጉስ ወንድማችን ለወግ ለማረግ ይብቃ። ሲያገባ እንግዲህ ሙሉ ኮንሰርቱን እኔ ችላ ነው። አንዴ በድምፁ በቃ አለውበት፣ እኛ መድረኩን ቆጣጠረው ነው ብሏል። ይሄ እኮ ትልቅ እንትን ነው። ተመስገን ነው። ጸሎት የብሶ ጸሎት ስለሆነ ዋናው ችግሩ አልፈነዋል። ስለዚህ ደስታ ነው የሚጠብቀን። ደስታ ስለሆነ ፈጣሪ ደግሞ፣ ይሄ ትንሽ ደስታ ስለሆነ ትልቁ ደስታ አሁን ነው። ስለዚህ ፈጣሪ ደግሞ የበለጠ ደስታ ይሰጠናል። ኖርማል ነው። ደስ ይለናል። አለከ አለከ አለከ

እና እጅግ በጣም ደስ የሚል ፕሮግራም ነው። ሁላችሁም እንግዲህ ይህን ፕሮግራም አጠግቡትን ብለን እናምናለን። ያያችሁ ሰዎች ግን ያው የመጀመሪያው ደግነታችሁ እንዳይለየን ሸር እያደረጋችሁ ላላዩ ሰዎች እንዲ እንዲደርሷቸው እና ይህ ወንድማችን ደግሞ ራሱን የቻለ የሶሻል ሚዲያ ፕላትፎርሞችን ይዞ ሲመጣ በቀጥታ ሰብስክራይብና ፎሎው በማድረግ የሚፈልገው ደረጃ ላይ እንዲደርስ እንዲታደርጉልን አሁንም ቀልባ መሞራል